ጤና ይስጥልኝ፣ የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። የዕለቱን አዳዲስና ወቅታዊ ምርጃዎች አዘጋጅተናል። ከኢትዮ ኒውስ ምርጃዎች ጋር አብራችሁን ጥቅኝ እንጋብዛለን። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የብልጽግና አመራሮች ከተሾሙበት ቀጠና ሲሸሹ በራሱ የብልጽግና አገዛዝ ጦር ተያዙ። ከጠፋ አመራሮች መካከል ሶስቱ ሲያዙ አንደኛው እየተፈለገ እንደሚገኝ ሰምተዋል። በሌላ በኩል በክልሉ ከቀጠለው ጦርነት ጋር በተያያዘ የተናገሩት የአገዛዙ ጄኔራል መከላከያ እዚህና እናንተ ጋር በእያንዳንዱ ወረዳ ሁልጊዜ አይኖርም፣ መስራት ያለባችሁ ፈጥናችሁ ሲሉ የብልጽግና አመራሮች ማስጠንቀቂያ ሰጡት ተደምጠዋል። በዝርዝር እናያለን። የሱዳን ፈጥኖ ደራሽ ኃይል መሪ ጄኔራል በኢሳያስ አፈወርቂ ላይ እርምጃ እንወስዳለን ሲሉ ዛቱ። የፈጥኖ ራሽ ኃይሉ መሪ ጀነራል መሀመድ ሀምዳን ዳጋሎ ወይም ኬሚቲ በኤርትራ ፕሬዚዳንት ሳያስ አፈወርቅና በሀገራቸው ኤርትራ ላይ ግልጽ ዛቻን አሰምተዋል። ይህ የጀነራሉ ዛቻ ተከትሎ በርካቶች እየተነጋገሩበት ያለው ጉዳይ ሆኗል። ዝርዝር ይዘናል። የምክክር ኮሚሽነሩ ከኃላፊነታቸው መልቀቃቸው ሰምተዋል። ኮሚሽነር ተገኘ ወርቅ ቀድሞውንም ኃላፊነቱን የተቀበሉት አገሬ ከችግር አረንቋ ለማውጣት የበኩሌን ድርሻ እወጣለሁ በሚል እምነት መሆኑን ከመለቃቸው ፊት ሲናገሩ መደመጣቸውም ተሰምቷል። ለምን ለቀቁ የሚለውን በዝርዝር እናያለን። በጋምቤላ ክልል ታጣቂዎች በፈጸሙ ጥቃት ሰዎች ተገደሉ። በክልሉ ኢንታግ ልዩ ወረዳ ማንነታቸው ባልታወቁ ሰዎች ግንቦት 24 እና ግንቦት 25 ጥቃት ተፈጽሞ ሰዎች እና የአገዛዙ ፖሊሶች መገደላቸው ሰምተዋል። በዚህም ላይ ተጨማሪ ይዘናል ቢል ጌትስ ካለው 200 ቢሊዮን ዶላር ሀብት ውስጥ አብዛኛውን ለአፍሪካ ሊሰጥ መሆኑን በአዲስ አበባ ቆይታው ሲናገር ተደምጠዋል። እኒህ የዓለማችን ሀብታብና ስመጥር ሰው በብልጽግናው መሪ አብይ አህመድ መሸለማቸውን ሰምቷል። ተመልካቾቻችን፣ እነዚህና ሌሎችን በዝርዝር ነግራችኋለሁ። አብራችሁ ይቆዩ። በአማራ ክልል የብልጽግና አመራሮች ከተሾሙበት ቀጠና ሲሸሹ በራሱ በብልጽግና አገዛዙ ወታደሮች መያዛቸው ተሰማ። ከጠፉ አመራሮች መካከል ሶስቱ ሲያዙ አንደኛው እየተፈለገ እንደሚገኝ ታውቋል። በሌላ በኩል በክሉ ከቀጠለው ጦርነት ጋር በተያያዘ የተናገሩት የአገዛዙ አንድ ጄኔራል፣ መከላከያ እዚህ እናንተ ጋር በእያንዳንዱ ወረዳ ሁልጊዜ አይኖር፣ መስራት ያለባችሁ ፈጥናችሁ ስሩ ሲሉም የብልጽግና አመራሮችን ማስጠንቀቂያ ሰጥተው ተደምጠዋል። የአገዛዙ ጦር በክሉ ርዕሰ መዲና ዳር በትላንትና ሁለት ሶስት ንጹሃን መንገድ ላይ አውጥቶ መገደላቸውን የትዩኒስ መረጃ ምንጮች ተናግረዋል። በከተማዋ ዳግማዊ አጤ ምኒሊክ ክፍለ ከተማ ነዋሪ የነበሩ ሶስት ወጣቶች ናቸው በአገዛዝ ጦር መገደላቸው የታወቀው የአገዛዙ ኃይሎች ሶስቱም ወጣቶች መታወቂያ ማየት የትውልድ ቦታቸው አሁን ላይ በፋኖ ኃይሎች ቁጥጥር ስር ስለሆነ ብቻ ፋኖ ሊሆን ይችላሉ በሚል መንገድ ላይ አውጥተው ገድለዋቸዋል ሲሉ ነው ነዋሪዎች ለትዩኒስ የተናገሩትም። በሌላ በኩል በክልሉ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ጊያ መቀጠሉ የታወቀ ሲሆን ከሰሞኑ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዘገበት ውጊያ የተደረገበት የምስራቅ ጎጃም ዞን ባሶ ሊበን ወረዳ የብልጽግና ሹሞች ከተሾሙበት ቀጠና ጠፍተው ሊያመልጡ ሲሉ ደብረ ማርቆስ ከተማ በአገዛዙ ጸጥታ ኃይል መያዛቸው ታውቋል። ብልጽግና በጦርነት ቀጠና ሹመት ሰጥቶ ሲያሰራቸው ከነበሩት መካከል ሶስቱ ሲያዙ ዋና አስተዳዳሪ ግን እየተፈለጉ ይገኛሉ ተብሏል። የባሶ ሊበን ወረዳ ሰላምና ደህንነት ኃላፊ ሆኖ በብልጽግና ሹመት ስራ ላይ የነበረው አቶ አይቸው በላይና ምክትሉ አቶ በለጠ ተስፋቸው በሿሚያቸው የብልጽግና አገዛዝ በመሸሽ ላይ ሳሉ በትላንትናው ለሊት ተይዘዋል ሲሉ ነው የመረጃ ምንጮቻችን ያረጋገጡት። በተጨማሪም የጁቤ ከተማ ብልጽግና ኃላፊ አቶ አስማረ ታረቀ ሲሸሹ ከተያዙት መካከል መሆናቸውም ታውቋል። ሽሽት ላይ የነበሩት የብልጽግና አመራሮች የተያዙት በፌዴራል ፖሊስ ደብረ ማርቆስ ከተማ ውስጥ እንደሆነም የተሰማው። ሌላኛው ከሹመት ቦታቸው የጠፉት የብልጽግና አመራር የባሶ ሊበን ወረዳ አስተዳዳሪ አቶ ማስተዋል አንማው በአገዛዙ ኃይል ጥብቅ ፍለጋ እየተደረገባቸውም ለማወቅ ተችሏል። የአካባቢው የፋኑ አመራሮች ወኩላቸው ከአገዛዙ ሽሽት ላይ ያሉ አመራሮች ለፋኖ እንዲሰጡ ጥሪ አድርገዋል። ባለፉት ሁለት ሳምንታት ባሶ ሊበንና አዋብል ቀጠና በተደረገ ከባዱ ጊያ የአገዛዙ ፖሊስና ሚኒሻ በገፍ ወደ ፋኖ ሲቀላቀል የመከላከያ ኃይሉ ደግሞ በጦር ካምፖች ጭምር በፋኖ ኃይሎች በተከፈተበት ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት ማስተናገዱ መዘገባቸው ይታወሳል። በሌላ በኩል በክልሉ ከቀጠለው ጦርነት ጋር በተያያዘ የተናገሩ አንድ የአገዛዙ ጄኔራል መከላከያ እዚህ እናንተ ጋር በእያንዳንድ ወረዳ ሁልጊዜ አይኖርም፣ መስራት ያለባችሁ ፈጥናችሁ ስሩም ሲሉ የብልጽግና አመራሮችን ማስፈራሪያና ማስጠንቂያ መናገራቸው ሰምተዋል። የአገዛዙ ጦር የሰሜን ምስራቅ እዝ ምክትል አዛዥና የኮማንድ ፖስት ሰብሳቢ ናቸው የተባሉት ሜጀር ጄኔራል ሻምበል ፈረደ ሰራዊት ሁልጊዜ አብሯቸው አይኖርም፣ መከላከያ በእያንዳንዱ ወረዳ ሁልጊዜ አይኖርም። ስለዚህ አሁን መስራት ያለባችሁን ቶሎ ስሩ ሲሉ ሲናገሩ ተደምጠዋል። ሰራዊት ሁልጊዜ አይኖርም፣ ሰራዊት ሁልጊዜ እዚህ አይኖርም። በእያንዳንዱ ወረዳ የሚኖር የወረዳ ወታደር የለም አሁን እያለ መስራት የምችሉትን ነገር ብሰሩ ነው ጥሩ። ከዚህ ቀደም በአገዛዙ ጠቅላይ ሚኒስትር አብይ አህመድ ፋኖን በተመለከተው የፓርላማ ካደረጉት ንግግር በተጻራሪ ሜጀር ጄኔራል ሻምበል ፈረደ ፋኖ በትግራይ ጦርነት ወቅት መከላከያን ሲወጋ ነበር ሲሉ ወንጅለዋል። በነበሩት በወቅቱ የነበሩት ከመንግስት ታጣቂዎች ጋር ጎን ሁሎ የተዋጋ ነው። ይህኛው ግን ሲጀመርም የመንግስትን ታጣቂ የመንግስትን የጸጥታ አካል የሚወጋ የነበር ሲጀመር አሁን ሳይሆን ሲጀምር በወያኔ ጦርነት ጭምር የመንግስትን ታጣቂ የሚወጋ የነበረ ሽፍታና ሌባ። ሌላኛው የአገዛዝ ጦር አዛዥ ሌተራል ጄኔራል ብርሃኑ በቀለ በበኩላቸው ጽንፈኛ ሲሉት የጠሩት ፋኖ በታሪካዊ ጠላቶቻችን እየተነዳ በአቋራጭ ስልጣን ለዚህ የቋመጠበት ቀቢጸ ተስፋ አምክነናል ሲሉ ተደምጠዋል። በተያያዘም የሰሜን ምዕራብ እዝ የኮር አዛዥ የሆኑት ብርጋዴር ጄኔራል ወርቅነህ ጉደታ ደግሞ ፋኖ ቅርጹን ቀይሮ ከታሪካዊ ጠላቶቻችን ጋር በመመሳጠር የሀገሪቱን ዳር ድንበር የተኳሽና የኮንትሮባንድ መዘዋወሪያ ቀጠና ለማድረግ በተደጋጋሚ ወደ ውጭና ውስጥ ለማስወጣትና ለማስገባት ተንቀሳቅሷል ሲሉ ወንጅለዋል። ሆኖም ሁለቱም የአገዛዙ ጀራሎች ፋኖ አብሯቸው ይሰራል ያሏቸውም ታሪካዊ ጠላቶች የተባሉት እነማን እንደሆኑም ሆነ በየትኛውም የሀገሪቱ ድንበር ፋኖ መሳሪያ ለማስገባትና ለማስወጣት እንደተንቀሳቀሰ ግን የጠቀሱት ጉዳይ አይደለም። የፈጥኖ ድራሽ ኃይል መሪ ጄኔራል በኢሳያስ አፈወርቂ ላይ እርምጃ እንወስዳለን ሲሉ ዛቱ። የሱዳን ፈጥኖ ድራሽ ኃይል መሪ ጄኔራል መሀመድ ሀምዳን ዳጋሎ ወይም ሄሚቲ በኤርትራ ፕሬዚዳንት ኢሳያስ አፈወርቂ እናም በሀገራቸው ኤርትራ ላይ ግልጽ ዛቻን ማሰማታቸው መነጋገር ያውኗል። በሱዳን ባለፉት ዓመታት የተፈጠረውን አውዳሚ ጦርነት በአንድ ቡድን ሆነው ከሚዋጉት ዋናው የፈጥኖ ድራሽ ኃይል መሪ የሆኑት ጄኔራል መሀመድ ሀምዳን ዳጋሎ በጎረቤት ኤርትራ እና ፕሬዚዳንታቸው ላይ ዛቻ ማሰማታቸውን የተሰማው

ኢሳያሳ አፈወርቂ በሱዳን የውስጥ ጉዳይ በመግባት ቀጥታ የጦርነት ተሳታፊ በመሆኑ ከፍተኛ ጉዳት አርሷል። ይህንንም ጉዳይ በቸልታ አንመለከተውም። አቅማችን ሁሉ አስተባብረን ኤርትራ ላይ የአጸፋ እርምጃ እንወስዳለን በማለት ቃል በቃል ሲናገሩን የተደመጡት ዳጋሎ እኒ ጄኔራል መሐመድ ሐምዳን ዳጋሎ የሱዳን ፈጥኖ ደራሽ ኃይል አዛዥ ሲሆኑ የራሳቸው ሀገርና ዜጎች ከኤምሬትስና ከውጭ ኃይሎች ድሮንና የጦር መሳሪያ በመግዛት ያወደሙና የገደሉ በዓለም አቀፍ ደረጃ በተለያዩ ወንጀሎች የተወነጀሉ ጄኔራል ናቸው። አሁን ሐምዳን ዳጋሎ ማስፈራ ማፍራሪ ያቀረበባት ኤርትራና ፕሬዚዳንት ኢሳያስ ከደጋሎ በተቃራኒ የተሰለፉ የሱዳን ብሔራዊ ጦር መሪ በመደገፍ በውጊያ ተሳትፎ የሚያደርጉ ጭምር ናቸው። ኢሳያስ አፈወርቂ በሱዳን የኤርትራ አዋሳኝ ጎሳዎችን ከማስታጠቅና ከማሰልጠን ባለፈ በአስመራ የአልቡራን የጦር ባለሙያዎችን በሱዳን ኤምባሲ ውስጥ በማስቀመጥ በቂ ድጋፍ ያደረጉ ሲሆን የኤርትራ ልዩ ሰልጣኝ ወታደሮችን ወደ ሱዳን በመላክም ተዋግተዋል። አንድ ብርጌድ የሆኑት እነዚህ የተዋጊዎች የፈጥኖራሽ ሀይል ወሳኝ ይዞታዎችን በማስለቀቅ ለአልቡራን ኃይል ያስረከቡ ሲሆን በዚህም ፈጥኖ ድራሽ ሀይሉ ተገፍቶ ወደ ቻድና ዳርፉር አዋሳይ እንደተቀረቀረ ያደረጉ ናቸው በሚል ክስ ይቀርባቸዋል። ኢሳያስ አፈወርቂ የተባበሩት አረብ ኤምሬትና ብልጽግና አብይ አህመድ የሚደገፈውን የፈጥኖ ድራሽ ኃይል ለማሸነፍ ከግብጽና ከሳውዲ አረቢያ ግልጽ ድጋፍ የሚደረግለትን የሱዳን ብራይ ጦር በመደገፋቸው ጦር አሸናፊ ሆኖ ከተማዋን ካርቱም እንዲቆጣጠር አስችሏል። ባለፉት ሶስት አመታት የፈጥኖ ድራሽ ኃይሉ መሐመድ ሀምዳን ዳጋሎ መሪን በባህር ዳር በጎርጎራ በአዲስ አበባ በቢሸፍቱ ይዘው ሲሽከረከሩና ሲደ እየደብቁ የነበሩት አብይ አህመድ ደግሞ በትላንትና ዕለት ላይ ሚሳይል የሚመስል እንቅስቃሴና የዲፕሎማሲ ሂደት ለማስቀጠል ያለመ ልዑካቸው መላካቸው ሰምተዋል። ትላንትና ሬድዋን ሁሴንና ጌታቸው ረዳ መልእክት አስይዞ የላኩት ብልጽግናው መሪ አብይ አህመድ የተሸናፊ ቡድን የፈጥሮ ራሽ ሀይል ደጋፊ ሲሆኑ በሱዳን በውክልና በተደረገው ውጊያ ላይ አብይ በኢሳይያስ አፈወርቂ ተሸንፈዋል ማለት ነው ተብሎላቸዋል። አሁን ታዲያ ከቀይ ባህር አቅጣጫ ሆኖ ባህር ምሬቶች መርከብ ላይ የድሮና የሚሳይል አረር ጥቃቶችን እየፈጸመ ያለው የፈጥሮ ራሽ ኃይሉ ኤርትራና እንጠብቃለን ለእነሱም ያለንን ሁሉ ሀይል እንጠቀማለን፣ በማለት መናገሩ የአብይ አህመድና የኤሚሬትስን ፍላጎት ያካተተ የመሆን እድሉ ሰፊ ነው እየተባለ ይገኛል። የኤርትራው አገዛዝ ኢሳያስ አፈወርቂ በሁሉም የጎረቤት ሀገራት ላይ ጦራቸውን ልከው በወራና በድጋፍ የተዋጉ ብቸኛው የቀጠናው መሪ ሲሆኑ በሱዳን ያደረጉት ድጋፍና ውጊያ ግን ውጤት ቢያመጣም አሁን ላይ ካለው የቀጠና አሰላለፍ ምን ይዞባቸው ይመጣል የሚለው ግን ገና የሚታይ ጉዳይ ሆኗል። ብልጽግናው የምክክር ኮሚሽነር ከኃላፊነታቸው መልቀቃቸው ተሰማ። ኮሚሽነር ተገኘ ወርቅ ቀድሞውንም ኃላፊነት ተቀበሉት ሀገሬን ከችግር አረንቋ ለማውጣት የበኩሌን ድርሻ ወጣለሁ በሚል እንጂ እንዲህ አይነት ሁኔታ ውስጥ እንገባለን በሚል አይደለም በማለት ከመልቀቃቸው ፊት ሲናገሩ መደመጣቸው ሰምቷል። የሀገራዊ ምክር ኮሚሽኑ አንድ ኮሚሽነር ናቸው። በራሳቸው ፍቃድ ከኃላፊነታቸው መልቀቃቸውን የተዘገበው ከአስራ አንዱ የሀገራዊ ምክር ኮሚሽነሮች መካከል ስራቸውን በፍቃዳቸው የለቀቁት ተገኘ ወርቅ ጌቱ መሆናቸውንም ምንጭ ጠቁሟል። ተገኘ ወርቅ ኃላፊነቱን በገዛ ፍቃድ ቸው የለቀቁት ኮሚሽነሩ አጀንዳ ማሰባሰብ ምራፍ ከተጀመረ በኋላ ነው ተብሏል። ኮሚሽነር ኩኔት ሾምሶ ጭምር ስልጣናቸውን ከፍቶናል በሚልና ልክ አይደለም በሚል የሚለቁበት ይህ የአጀንዳ ማሰባሰብና የብልጽግና አጠቃላይ የምክክር ኮሚሽን በአሁኑ ሰዓት በርካታ ጉዳዮችን አሳክቻለሁ በሚልም በህዝቡ ዘንድ ግን ተቀባይነት አላገኘም። ኮሚሽነሩ ምሳሌ የምክክር ኮሚሽን ስራ ሳይጠናቅ ኃላፊነታቸውን የለቀቁ ይበቃኛል በሚል ምክንያት መሆኑንም ዋዜማ ሬዲዮና ተዘገበችው ተገኘ ወርቅ ኃላፊነታቸውን ለመልቀቅ ባቀረቡበት በዚሁ ምክንያት ላይ የህዝብ ተወካዮች ምክር ቤት ለኮሚሽኑ በሰጠው የስራ ጊዜ ልክ ማገልገላቸው በቂ መሆኑን መጥቀሳቸውን፣ ሌሎች ቅሬታዎችን ግን አለማቅረባቸውን የኮሚሽኑ ምንጮች ጠቁመዋል። ተገኘ ወርቅ ኃላፊነት የለቀቁት ከኮሚሽኑ የሶስት አመት የስራ ዘመን መጠናቀቅ ወቅት መሆኑን የዋዜማ ምንጮች ነግረውኛል ማለት ዋዜማ ዘግባለች። ኮሚሽኑ በመቋቋሚያ አዋጁ የተሰጠውን የሶስት አመት ጊዜ አጠናቁት ተጨማሪ አንድ ዓመት ጊዜ የተጨመረለት ባለፈው የካቲት 2017 ነበር። ተገኘ ወርቅ ከኮሚሽኑ አባልነታቸው ከመልቃቸው ቀደም ብሎ የመሰላቸው ስሜት እንጸባረቅባቸው እንደነበረ በቅርበት የሚያውቋቸው አጋሮቻቸው ተናግረዋል። ተገኝ ወር ቀድሞውኑም ኃላፊነቱን የተቀበሉት አገሬን ከችግር አረንቋ ለማውጣት የበኩሌን ድርሻ እወጣለሁ በሚል እምነት መሆኑን የጠቀሱት ነገር ግን ይህ ሊሆን እንደማይችል ተስፋ ቆርጠው ነበረም ተብሏ አገዛዙ ብልጽግና በመሪዎችና መሪዎቹን ተከትለው በመጡ ካድሬዎች መካከል የሚያደርገው ይህ የምክክር ኮሚሽን የኢትዮጵያ ነባር አጀንዳዎችና ከዚህ በፊት የተጠኑ ጥናቶችን በመያዝ ብሔራዊ እርቅና ሽግግር ላካሄድ ነው ማለት ዝግጅት እያደረግ የሚገኝበት በመሆኑ ራ የራሳቸው የኮሚሽኑ ኮሚሽነር አባላት ጭምር እስከ መልቀቅ የደረሰ አሰልቺ ሆኗል። በጋምቤላ ክልል ታጣቂዎች በፈጸሙት ሁለት ጥቃት የፖሊስ አባላት ጨምሮ ሁለት ሰዎች መገደላቸው ተሰምተዋል። በጋምቤላ ክልል በኢንታንግ ልዩ ወረዳ ማንነታቸው ባልታወቁ ታጣቂዎች ግንቦት 24ና 25 ቀን 2017 በተፈጸመው ጥቃት የፖሊስ አባልን ጨምሮ ሁለት ሰዎች መገደላቸው ተሰምተዋል። የመጀመሪያው ጥቃት በኢንታንግ ልዩ ወረዳ ፒመላ ንዑስ ቀበሌ እሁድ ግንቦት 24 ከምሽቱ ለሁለት ሰዓት ጉዳይ ከምሽት ሁለት ሰዓት አካባቢ የስብከት ዝግጅት ታደመ ወደ ከተማ በሚመለሱ ሰዎች ላይ የተፈጸመ ሲሆን በጥቃቱ አንድ ሰው ሲገደል ሌላ አንድ ሰው ደግሞ መቁሰሉ ተሰምቷል። ሁለተኛው ጥቃት ትላንት ሰኞ ግንቦት 25 2017 ዓ ም በወረዳዋ በሚገኝ ፖሊስ ጣቢያ አቅራቢያ ማነታቸው ባልታወቁ ታጣቂዎች የተፈጸመ ነው ተብሏል። በዚህም አንድ የፖሊስ አባል ላይ በታጣቂዎች በተከፈተ ተኩስ መገደሉ ምንጮች ተናግረዋል። ጥቃቱ ከደቡብ ሱዳን ድንበር ተሻግሮ የመጡ የሙርሌ ታጣቂዎች ባሳለፍነው ሳምንት ግንቦት 17 ቀን 2017 ዓ ም በክሉ 39 ሰዎችን አሳፍሮ ሲጓዝ በነበረው አብቶች የተፈጸሙት ጥቃት ከአምስት በላይ ሰዎች መገደላቸውና በርካቶች መቁሰላቸውን ተከትሎ የተፈጸሙ ሌላ ጥቃት ነው። ስማቸውን እንዳይገለጽ የጠየቁ ምንጮች በኢንታንክ ልዩ ወረዳ ከዚህ በፊት ታጣቂዎች አድፍጠው ጥቃት እንደሚሰነዝሩ ጠቅሰው ሰሞኑን ውለት የተፈጸመው ጥቃት ግን አሳዛኝ ነው ብለዋል። የመጀመሪያው ጥቃት የመንፈሳዊ ስብከት ዝግጅታቸውን አጠናቀው ወደ ኢንታንክ የተመለሱ በነበሩ ሰዎች ላይ መፈጸሙን ያረጋገጡት ምንጩ በወቅቱ አንድ ግለሰብ በተተኮሰበት ጥይት ወዲያውኑ መሞቱ መሞቱና ሌላ አንድ ሰው ደግሞ ክፉኛ ቁስል ጋምቤላ ሪፈራል ሆስፒታል ክትል እየተደረገለት እንደሚገኝ ተናግረዋል። ሌላ ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ነዋሪ በኩላቸው ከየካቲቱ ወር 2017 ዓ.ም ጀምሮ በተለይ ምሽት ላይ በተደጋጋሚ ጥቃት እንደሚፈጸም ድርጊቱ ነዋሪዎች ስጋት ላይ እንደጣላቸው ተናግረዋል። ነዋሪዎች አክለውም ከሁለት ቀናት ልዩነት ውስጥ ሁለት ጥቃቶች መፈጸማቸውን ገልጸው በትላንትናው ዕለት እንዲሁ በኢንታንግ ወረዳ በሚገኝ ፖሊስ ጣቢያ አቅራቢያ የፖሊስ አባል የሆነ ግለሰብ በተከፈተበት የተኩስ ርምታ ተገድሏል ብለዋል። አክለውም በተደጋጋሚ እየተስተዋሉ የሚ የሚገኙ መሰል ጥቃቶች ለማስቆም የሚመለከተው የጸጥታ አካል አጥቂዎችን አድኖ በመያዝ ነዋሪውን ከመንግስት ጋር በትብብር እንዲሰራ ጥሪ እናቀርባለን ቢሉም አገዛዙ ግን ከደቡብ ሱዳን የመጡ ታጣቂዎችን መከላከልና ማስቆም እንዳልቻለ ተናግረዋል። ቢል ጌትስ ካለው 200 ቢሊዮን ዶላር ሀብት ውስጥ አብዛኛው ለአፍሪካ ሊሰጥ መሆኑን በአዲስ አበባ ቆይታው መናገሩ ተሰምተዋል። እኒህ የዓለማችን ሀብታምና ስመጥር ሰው በብልጽግናው መሪ አብይ አህመድ መሸለማቸውም ተሰምተዋል። የማይክሮሶፍት መስራች ቢልጌትስ በቀጣዮቹ 20 ዓመታት ካለው ሀብት ውስጥ አብዛኛውን በአፍሪካ የጤናና ትምህርት አገልግሎቶች ለማሻል እንደሚሉ ተናግሯል። የ69 ዓመቱ ባለጸጋ በጤናና ትምህርት የሰው ልጅን በማውጣት አፍሪካ ውስጥ እያንዳንዱ ሀገር በብልጽግና ጎዳና ላይ መሆን አለበት ይላል ቢልጌትስ። ባለፈው ሳምንት እሁድ ግንቦት 24 2017 ዓ ም በአዲስ አበባ በብሔራዊ ቤተ መንግስት በተካሄደው ስነስርዓት የአገሪቱን ታላቅ ክብር ኒሻን ሽልማት ከብልጽግናው ጠቅላይ ሚኒስትር አብይ አምር ተሸልመዋል። አብይ ይህን ሽልማት ለጌትስ ያበረከቱት በአባላቱ የመሰረተው ቢል ኤንድ ሚሊንዳ ጌትስ ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎች እና ታላላቅ ዘመን ተሻጋሪ በጎ ተጽዕኖችን እውቅና ለመስጠት እንደሆነ ጠቅላይ ሚኒስትር ጽህፈት ቤት ያወጣው መግለጫ ያሳያል። ቢልጌትስ በአዲስ አበባ ከተማ ባደረገው ንግግር አፍሪካውያን ወጣት ፈጣሪዎች ሰው ሰራሽ አስተውለቱን ወይም ኤአይን በምን አይነት መንገድ በመጠቀም በአጉራችን የጤና አገልግሎት ማሻሻል እንደሚችሉ እንዲያስቡ አሳስበዋል። ቢል ጌትስ ከ20 ዓመት በኋላ 200 ቢሊዮን ዶላር ይደርሳል ተብሎ ከሚጠበቀው ሀብት ውስጥ 99 መቶውን ለመስጠት ማቀዱን ያስታወቀው ባለፈው ወር ነበር። የባለ ሀብቱ ቢል ኤንድ ሚሊንዳ ጌትስ ፋውንዴሽን በ2045 ስራውን ያጠናቃል ተብሏል። በአፍሪካ ኅብረት ዋና መስሪያ ቤት የተዘጋጀው ስነስርዓት ላይ በቀጣዮቹ 20 ዓመታት ውስጥ ያለኝን ሀብት እንደሚከፋፈል በቅርቡ ቃል ገብቻ አለው። አብዛኛው ገንዘብ አፍሪካ ውስጥ ያሉ ተግዳሮቶችን እንድትፈቱ ለማገዝ ይውላል በማለት ተናግሯል። ስ ሞት ሰዎች ስለ እኔ ብዙ ነገሮችን ይናገራሉ፣ ነገር ግን ሀብታም ሆኖ መቶ የሚለው አንዱ አይሆንም ሲሉም ጽፈው ነበረ ቢልጌትስ እንደ ብሉምበርግ መረጃ ከሆነ ቢልጌትስ 99 በመቶ የሚሆነው ሀብቱን ከሰጠ በኋላ የዓለማችን አምስተኛው ሀብታም ሰው ይሆናል ተብሏል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እለት መረጃዎች እነዚህ ነበሩ። መልካም ያለው